ቲና አባባ ላይ ጉዳት አደርሳ ገፈታ ትራም እንቃርጋ ይዛ አስጨነቀቻቸው። ቲና በንደት ያደረገችው ነገር በሙሉ ከባድና እየተበለሻሸ ነበረ። ሌላኛው አሁን ዳኒን ሲት አርጋ ይዛ አነቀችው ቲና። ምክንያቱም ዳጊን እኔ ሸኛታለው ብሎ ይዞ ሲወጣ ቲና ግራ ተጋባችና እየሆነ ያለው ነገር ሌላ ነገር እንዳለ አንጸባረቀባት። በንደትም አሁን ተበሳጭታ ዳኒን እንቃርጋ ጉሮሮውን ያዘችው። እሱም ተረጋጊ በማለትም ሁሉን ነገር ለመናገር ግን አልቻለም። ተረጋጊ ብቻ ነው የምልሽ አላት። ዳጊም እሺ ይሸኘኝ በማለትም ወታ ሄደች ከዳኒ ጋር። አባባ እንግዲህ በጣም ከባድ ውሳኔ እየወሰኑ ይገኛል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘን መተናል። ቲና እያደረገች ያለችው በንደት በጣም ብዙ ነገር እየተሳሳተች ነው። አሁን እውነታውን አውጥተው ለመናገር ሌላ ችግርና ሌላ ስቃይ ታመጣለች በማለትም አባቧና እንዲሁም እኻሊብ ጸጥ ብለዋል። ምክንያቱም በዚህ ያበቃም በቃም እያለች ትገኛለች። እናም ትሁትም አባቧ ለምን እውነታውን አትነግራትም ስትልም መናገር አልፈልግም፣ ምክንያቱም እውነታውን ብነግራት በዚህ የሚያበቃ ይመስልሻል? አሏት። እሷም አኔ አላቅም ግን ደግሞ ከዚህ ሁላ ስቃይ ብንገላገል ጥሩ ነው አለች። እካሊብም እቲና ላይ ያለው ጥላቻ አሁን ላይ በጣም በስቷል። እያስፈራራትና እንዲሁም ደግሞ እየተናገራት ነው። እሷም ለምን ይናገረኛል በማለት በእልክ እየተነሳሳች ትገኛለች። በእልክ ብዙ ነገር እየተበላሸባት ነው። ሌላው እንግዲህ እካሊብ አሁን አስር ሺህ ብር ብቻ በአካውንቱ አስቀምጦ ይሄ ነው ያለኝ ንብረት መፋት ከፈለግሽም፣ ምናልባት ሕግ አምስት ሺህ ብር ያካፍልሻል። ከዚያውም ላይ ደግሞ አስር አምስት እየተባለ ለአስቤዛ ሊወጣለት ይችላል። ስለዚህ ያለኝን በሙሉ እስከ ዛሬ ወስደሻል አላት። እሷም እንዴ ቤቴ እኮ ነው አስወጥቼ ጎዳና ጥላችኋለሁ እያለ የምትመጻደቀው ቲና አሁን ወታ መውደቂያዋ ሰዓት እሷ ደረሰ። የኻሊብ አነጋገር በልብ በሙሉለት የሚመልስላት መልስ ግራ አጋባት። ይህ ሁሉ እያልኩት እንኳ እንደ ደንገጥ አይልም ሰው ምን አስቦ ነው? ምን እየተካሄደ ነው? በማለትም ራሷን ጠየቀች። ዳኒ በሚሄድበት ቲና ትከታተለዋለች። ዳኒ ደግሞ እዳጊጋ መሄድ ይፈልጋል፣ ግን እሷ ስትከታተለው ተመልሶ እቤት ይዟት ሄደ። አሁን ላይ በጣም ከባድ ውጥረት ውስጥ ያለው ዳኒ ከማንኛቸው እንደሚሆንና እውነቱ ወጥቶ እንደሚገላገል የሚገላገልበት ቀን በጣም ናፍቆታል። ግን ደግሞ ምንም ማድረግ አይችልም። አባባ ዛሬ ነገ እያሉ ገንዘቡን ታጣዋለህ ተነገርካት ካልነገርካት ደግሞ ገንዘብን ታገኛለህ ማለት ነው እህያሉም ይሉታል። እናሱ ግን የህልም ተስፋ ደክሞት አሁን እውነታው ፈንድቶ ቢታወቅ ደስ ይለዋል። ቲና አባባን ከነ ልጅህ ነው ከቤት ወሩሬ የማስወጣ በማለትም ትናገረዋለች። ከዛም ካሊብ ይህንን ያስተዋለው ዳኒም አንጅሊ ተረጋጊ፣ ምን እየወሽ ነው ሲላትም፣ የምን ተረጋጊ ነው ዝም በላን ተራሱ እያለች ትጮህበታለች። አሁን ሁሉንም ነገር ባንቺ አጥቻለሁ የሚል ስሜት የተሰማው ዳኒ ለቲና ሁሉንም ነገር በቅርብ ታውቂያለች ሲላትም፣ ማወቅ ያለብኝ ነገር ካለ አሁን ንገረኝ እያለች ትገኛለች። ግን ቢሆንም ደግሞ በፍጹም ልትረዳ አልቻለችም። ቲና አሁን ያ የቤት ወረቀት የራሷ መስሎ ነው የሚታያት። እናም ለመሄድ ጓዟን ተብትባ ከቤት ለመውጣትም እያለች እያለ ሄዳ እክላሳቸው ስትገባ አባባ የዋዛ አይደሉም። ነቃ ብለው ቀስ ብለው ሳያስነቁሷ ኮተቷን ስትቆጣጠር የሚፈልጉትን ወረቀት ወይም ደግሞ የቤቱን ፊርማ አውጥቶ ይዞ መጣ። ካሊብም አባባ አባ ለምን ይዘ መጣ ሲልም፣ ወረቀቱን ለምን አመጣው? ምን እያደረገች ነው? አለው። ምን ታደርጋለች ማለት ብትወስድብኝስ? አሉ። አባባ ብትወስደው ምን ታመጣለች፣ ፍርድ ቤት የወሰነው ነገር ነው ሲልም፣ አይ ምንም አታመጣም? ግን ደግሞ ለምን ችግር ውስጥ መግባት አለብኝ፣ በቃ በመጠንቀቅ ሁሉንም ነገር ማሳለፍ አይሻልም? አሉት። ለነገሩ ልክ ነህ። ምን እያደረገች ነው? ልትሄድ ነው መሰል ልብሷን እየቆጣጠረች ነው እና ምን እየሰራች ነው? በጣም ቆየች እኮ አለ። እሱን አላውቅም ብለው አባባ መለሱለት። ቲና ቲና እንግዲህ በንደት ሁሉንም ሰው ልፍጭ እያለች ትገኛለች። ቲና አሁን አባባንም ገፍተራለች። እትሁት ጋር ክችን ሄዳ አንቺ ቆሻሻ ድሃ እያለች አለቻት። እሷ ምን ፈልገሽ መጣሽ ስትል፣ ጠብቂ በቅርቡ ምን አባሽ አገባሽ በቅርቡ መንቅር ያስወጣሻለሁ አለቻት። እሱን ልባለሽ አድርጊውና ታዲያ ምን ትጠብቂያለሽ ስትልም፣ ጠብቂ ከነዚህ ከነ ኮተታ ማሰሪዎችሽ ነው አስወጥች ማበርሽ አለቻት። ከዛ እሷም እጠብቅሻለሁ ስትል ቲና በጥፊ መታቻት። ከዛም ታሁን ጀምረሽ እኔ ላይ አይደለም እጅሽን መሰንዘር፣ ሌላ ነገር ብታስቤ የመጨረሻሽ ነው በማለትም ተናገረቻት። ከዛም ወጣች። ዳኒ ደግሞ እህትዮት ጋር ሰተት ብሎ እንግዲህ ያሰብሽው ነገር እየተሳካ መሰለኝ አላት ምንድን ነው ያሰብኩት እኔ ምንም ማስበው ነገር የለም እምሰራው እንጂ አለችው አስበሽዋል እንግዲህ ሀሊብ የኒካባ ልጅ ሊሆን ነው በቃ ሰማንያ አይገርምም በነፃና ሁሉንም ልታገኝ ነው አላት እንሱን ያስብከው አንተ ነህ አለችው አየሽ ስለዚህ መልካም ምኞቴ እየገለጽኩልሽ እንጂ እየተናገርኩሽ አይደለም ልናደድብሽ አይደለም ላናደድሽ አይደለም አላት። አይውልህ ዳኒ፣ ዝም ብለ ውጣ የማይባል ነገር አትቀባጥር አለችው። ከዛም እኔ በቃሽ ብሎ ወጣ። ሆ ብላ ሳቀችም። ሌላው አሁን ቲና በጣም አናዳታለች። እናም ከአባባ ጋር ቁጭ ብላ አባባ፣ ይች ሴትዮ ምን እስከምታደርግ ነው የምናየው? በጣም ክፉና ረመኔ ናት። ሌላ ነገር ታደርጋለች ስትልም ለትሁት አባባ የመለሱላ መልስ አሁኑ ውጭ ብዬ ወይም እውነታውን ብነግራት ሌላ የተዘበራረቀ ነገር ይመጣል። እራሷ ውጡ ብላ እስከምታስወጣንና ከራሷ እስከሚመጣ መጠበቅ አለብን አሏት። እሽ ካልክ ግን አይመስለኝም አለች ቴና አሁን ያቺ ቤት የኔ ናት ብላ በጣም እየተመጻደቀች ትገኛለች። ግን የሷ እና ዳኒ በጣም ተጠራጠረ እና እሷ ጋ እስከ መቼ ነው እንደዚህ ዝቅ ብለህ የምትኖረው? ታዋርደህ በቃ ንገራት እናይውጣለህ፣ ሲለው መቼ ክብራ ታውቃለች። ሲሉም መለሱለት ከአባባ ማስታወስህ ተመለሰ እንዴ አላቸው። ይህም ማስታወስ ነው እንዴ ማስታወስ እኮ አይጠበቅብኝም፣ እያደረገች ያለችው ነገር ብታከብረኝ ኖሮ ተድሮ ጀምሮ እንደማታከብረኝ ነው የተረዳሁት በማለት መለሱለት። ቢሆንም እኔ በቃ የእውነት እየጨነቀኝ ነው በጣምም ያስጠላል። እዋክን አባባ አለ የሚሆነውን አብረን እናያለን እስከምታስወጣን ድረስ ማየት ነው በማለትም መለሱለት። አባባ እንግዲህ ሁሉንም ነገር በጥበብ እያስከዱ ይገኛሉ። ቲና ደግሞ በችኮላ የቸኮለ የጅብ ችኩል ቀንድ ይነክሳል የሚባለው የቲና ቢጤ ነው። ዳኒም ተረጋጊ እያለ ቢለምናትም ጭራሽ እየባሰባት መጣ። በጣም ያሳዝናል እያደረገች ያለችው ነገር ከባድና አሰልች ቢሆንም ምንም ማድረግ አይቻልም ሀሊብ እንግዲህ አሁን እሷን ለመፍታትና ከዚች ለማሰናበት በልበ ሙሉነት የምትጠይቀውን ጥያቄ እየመለሰላት ነው እሷም እንዴት ይሄን ያደርጋል እንዴትስ እንደዚህ ይመልስልኛል በማለት በንደት ብዙ ነገሮችን እያበላሻ ትገኛለች አውጥቼ ወረውራለሁ ስትለውም ችግር የለውም አውጪ ያን ጊዜ ሰወጣ እርድ ቤትም ምታይ በቃ ሲላትም ያ ሁሉ ንብረት ንብረት እኮ የድርጅቱ ነው ሲላት፣ እንደ የድርጅቱም ይገባኛል ስትል፣ የአባቴ ንብረት ነው የአባቴ ንብረት ልስጥሽ ሲላትም ተናደደች። አባባም ዝም ብለው መመልከት ጀመሩ። ከዛም የለፋውበት ነው የአባባ ቢሆንም ብዙ ለፍቼበታለሁ አብሬ ሰርቼ አለችው። የቱ ነው የለፋሽበት እባክሽ ከሆንም ደግሞ አንድ አስር፣ አምስት፣ ሃያ፣ አርባ እያልሽ ወስደሻል፣ ሰጥችሻለሁ። ግን አሁን ያለው የአባባ ንብረት ብቻና ብቻ ነው፣ ድርጅቱ የእሱ ነው አላት። እሷም አሳያለሁ በማለት በፉከራ እንግዲህ ሻንጣዋን ጎትታ ልትወጣ ስትል አባባ ያዝል ያረጓ ሲል ኩሌታቸውን እንቅ አድርጋ ይዛ አባባን ደበደበቻቸው። እጅግ በጣም ያሳዝናል ዛሬ ዳኒንም ሴት አርጋ ይዛለች። እንዲሁም ደግሞ ትሁትንም በጥፊ ይመታታለች። ቲና አሁን የመጨረሻዋ። በቀጣይ ምንድን ነው የምታደርገው? ወይስ ደግሞ ምንድን ነው የሚያጋጥማት? እውነት አባባ እውነት አሁን አውጥተው ይናገራሉ ወይም ደግሞ ውጡ ብላ በምትይዝበት ሰዓት ምን ይፈጠራል?